የሰላም ወንድም ከትምህርት ቤት ተመልሶ ወደ ቤት ሲገባ አያቱን አግኝቶ ነበረ። አያቱን ስላገኘም በጣም ተደስቶ ሰላም ብሏታል። አያቱም እንዳየችው እንዴት እናንተ ጎረምሳ ብላ አቀፍ አድርገዋለች። በመቀጠልም ጸጉር እንዴት ነው እንደዚህ ያደገው? መምህሮች እንዴት ነው አይቆጡም እንዴ? ተቆረጠው እያለችም ስለ ጸጉር አስተያየት ሰጥተዋለች። እንዴ አያቴ ጸጉሬ እኮ በጣም አሪፍ ነው፣ ሁሉም ተማሪን እንደዚ የሚያደርገው በዛ ላይ ደግሞ ስታይል ነው እያላትም ነበር። በድሮ ጊዜ እኮ እንደዛ አልነበርም፣ ከጥፍር እስከ እግር ራስ ነበር ጽዳታችን የሚቆጣጠሩት በማለት ነግረዋለች። እውነት ነው። አሁን ላይ ግን ይሄ ነገር አለ ወይስ የለም የሚለው ያጠራጥራል። ለማንኛውም መርቦ ከሆነ ምግብ አለ ብላ ምግብ እንዲበላዘዋለች። እሺ እበላለው ዩኒፎርሜ ላውልቅና በማለት ሄዷል። በሌላ በኩል ምናሴ የዶክተሩን እያናገረው ነው መላሴም ዶክተር ስላፋዘር ልጠይቀ ነበር የመጣሁት። እንዴት ነው ህክምናው እኮ! ይህን ያክል ብር ይበቃል ተብሎ ነበር እንዴት ጨመረ በማለትም ጠይቆታል። ዶክተሩም እናንተ ታዲያ ምን ጨነቃችሁ፣ ገንዘቡን የሚከፍለው ሌላ ሰው ነው በማለትም ነግሯቸዋል። መናሴም እንዴ እንዴት ነው እንደዚህ የምታጮረብረው? ከአንድም ከሁለትም ሐኪም ቤት እኮ ሄደን ገንዘቡ ትንሽ እንደሚበቃው ነግረውናል። እናንተ በድብቅ የምታከናውኑት ነገር አለ እንዴ? በማለትም ከዶክተሩ ጋር ተጋጅቷል። ዶክተሩን በቁጣ ውጣልኝ ብሎ ከቢሮ እንዲወጣ አድርጎታል። ምናሴም እንግዲህ እየዛተ ነበር የወጣበት። የሰላም ወንድምም ወደ መኝታ ክፍሉ ከገባ በኋላ እርግብን ከግንቷት ነበር። ሰላም ካለ በኋላም አንዳንድ ነገሮችን ማውራት ጀምረዋል። ፈተና እንዴት ነው በማለት ማስመሰዋ እርግብ ጠይቀዋለች። እሱም ፈተናው በጣም አሪፍ እና ደስ የሚል ቆይታ እንደነበር ነግሯታል። ምግብ የምባይ ከሆነ እኔ ወደ ሳሎን አያቴ ያለችው እሷ ጋር ልበና ነው ብሎም ጋበዛት። መጀመሪያ አልበላም ብላ ነበር፣ በመጨረሻም ተስማማች። እኔ ኮ ብቻን የምትበላ መስሎ የነበረ አያቴ ካለች ሄዳለው ይላ ትላለች። ወንድሟም እንግዲህ አያታችን እኮ ምክር አስመስላ የምትናገራቸው ነገሮች ከባድ ናቸው፣ አች ያትም ዱላ በይው እያለም የንገራት ነበር። እርግብ እንግዲህ የማስመሰሉን ሁኔታ ቀጥላበታለች። ሰፍ ብላ ነው ያለችው። አያቷን ለመተዋወቅም አብረው ቁጭ ብላ ለማውራትም እየጓጓች ይመስላል። ዶክተሩም የሀናን አባት እየመረመረው ይገኛል። ሰሞኑን ደህና ነህ፣ ወደፊት ደግሞ የባሲ መሙ እየጨመረ ይመጣል እና ጠንከር በል ልጅንም ጠንክርህ እንድታጠነክራት እያለ አንዳንድ ነገሮችን እያወራው ነው። የሀና አባትም አይ ልጅ እኮ ስትፈጠርም ጠንካራ ነች፣ ይህን ምክር አያስፈልጋትም እያለውም እያለ አንዳንድ ነገሮችን ለማዋራት ሲሞክር መላሴ ወደ ውስጥ ክበት ይላል ማለት ነው። ዶክተሩም ሊነግረው ያሰበውን ነገር ያቋረጠዋል። ኖላዊም እንግዲህ እኔ ምልህ ልጅ የምን ሆና ነው በማለትም ጠይቋል። ዶክተሩ ለሀና አባት እውነቱን ሊነግረው ነበረ። ምናሴ መቶ ግን ነገሩን እንዳይነግረውና እንዳይጨረብር አድርጎ ከክፍሉ አስወጥቶታል። ዶክተሩም ሰብስቦ ሀናንና፣ እንዲሁም መርገብ፣ እንዲሁም የሀናን እናት እንግዲህ እውነቱን ማወቅ ያለብሽ ድርጅትሽ እየሷን አባት ለማስታከም ለማሳከም ትልቁን ወጪ እንደሚያወጣ ቃል ገብተሻል። በቃለሽ መሰረትም እየተገኘች ነው። ነገር ግን ገንዘቡ ደግሞ አንቺ ጋር በላይ ነው። በጣም እጥፍ እጥፍ ሆኖ ነው ያለው ብሎ ዶክተሩ እንግዲህ ሰነዱን ያሳያታል። ይህ ሰነድ ደግሞ በጣም አስደንጋጭ ሆኖ ነው የተገኘው። ይህና እናትም እንግዲህ ለጊዜው ልጇን ያላወቀቻት አንቺ ሌባ፣ አንቺ መላጫ እንዴት ነው እንደዚህ ደግሞ መዝረፍ ያመጣሽ? 200 ሺህ ብለሽ ጭራሽ ደግሞ ወደ 800 ሺህ ብር እንዴት ነው እንደዚህ ያሳሳትሽ የሚያወራከሽ ያለቻት ነው። እርግብም እንግዲህ ሀና ላይ የጮችባት ነው። ሀና መረትዬ፣ እኔ እንደዚህ አላደረኩም። በዛ ላይ ደግሞ አባቴ በቀን ሁለት መድኃኒት እንኳን አይወስድም። እንዴት ነው እዚህ ላይ እኮ ፋይሉ ላይ እኮ የተጻፈው ለአስራ አምስት ቀን ነው። ስለዚህ ይህ ነገር ሊሆን አይችልም በጭራሽ ብላ እየተከራከረች ነው። ዶክተሩም እንግዲህ ከእነ እርግብ ጋር የቆመ ይመስላል። እንዴ ምን አስበች ነው አንቺ እኛ ሌባ እያልሽ ምናምን እያለ ብቻ ሀናውን ብቸኛ ተመስላለች። የሚያምናት ሰው የለም እንግዲህ ከአሴር ውጭ። አሴር ደግሞ ምን አይነት ስራ ሊሰራ እንደሚችል አይታወቅም። ብዙ አጋጣሚ ምን ምናሴ ስለው የነበረው ለካ አሴርን ነው። ስማቸው እንግዲህ እየተምታታብን ያለ ኖላዊ ሙሉ ለሙሉ ጠንቅቄ ያላወቋቸውን ስማቸው ማለት ነው። እንዲሁም ደግሞ ለድምፅ ቅርታ ጠይቃለሁ። ጠዋት ነው ማለት ይቻላል ሪከርድ ማድረገው ገና አተኛውም ግን ደግሞ ጠዋት ጠዋት ነው። በዛ ላይ ደግሞ ድምፅ እቀንሻለሁ የተኛ ሰው እንዳረብሽ ብዬ ለዛ ነው ሽ እርግብም እንግዲህ ታዲያ ለአባቴ መድኃኒት ብለሽ የወሰድሽውን እየሸጥሽ እየተጠቀምሽው ነው። እንዲህ ብላ ነገሩን እያቀጣጠረችው ነው። ሀናም እየተከራከረቻቸው ትገኛለች። ዶክተሩ ግን የሆነ እየተደበቀ ነገር አለው። ከማን ጋር እንደቆመ ባይታወቅም፣ ብቻ ሀና ምስኪን ታሳዝናለች። እንግዲህ ያተባለ ሰነድ ነው ያሳያት። የሰላም እናትም እንግዲህ ከአግን ቤት መልስ እሳት ጎርሳን የመጣችው ሰላም በሰላም ነው እያለች እየጠይቀቻት ነው። ተይኝማ ዘንዶ በቃ ሊያሳብዱኝ ነው ትላታለች። እውነት ነው ሊያሳብዷት ነው። ነገር ግን የምታሳብድሽ ሀና ሳትሆን እንግዲህ ልጅ ልጅ የምትያትር ግብናት ጥሩ አድርጋ ታሳብድሽ ነው የምለው ። እኔ በበኩሌ ጥሩ አድርጋ ታሳብድሽ፣ ምክንያቱም ሀናን ያለ ጥፋቷ በጣም ምን ጭቅጭቅ እያደረግሽ አለችው። ሰላምም እናቷን የተፈጠረውን ነገር አስረጀኝ ያለች የጠይቅቻን ነበረ። እናቷ ግን ፍቃደኛ አልሆነችም ለማስረዳት። ሀናም ወደ ቤት ከተመለሰች በኋላ ለአያቷ ቡና እያፈላች ነበረ። አያቷ ደግሞ በጣም እየመረቀች ትገኛለች። በዛውም ደግሞ አባትሽን እንግዲህ ይማረልሽ እያለች እየመረቀቻት እና እንዳንቺ አይነቱ ደግሞ እጥፍ እጥፍ ወረድ እያለቻትም ነበረ። እርግብ ፊት ለፊቷ ነበረች እና በጣም ነው ቀንታለች። የቅናት ስሜት ታይቶባታል። ሀናም በቃ ስራ ብላ ወደ ስራ ተመለሰች። እርግብም ምን እያረግሽ ነው በማለት ጠይቃታለች ሀናን። ሀናም እኔ አካባቢ ካደግኩበት እንግዲህ ትላልቅ ሰዎችን እና መራቂ ሰዎችን ማክበር ግዴታችን ነው የሚል መልስ ሰታታለች። እርግ በአጅሬት እንግዲህ በጣም ርር ድብን እያለች ትገኛለች። ሀናም ወደ ኪችን ከሄደች በኋላ ሰላም መጣ ነበረ። ምን ተፈጥሮ ነው አባትሽ ዳይን አይደለም ወይ ብላ ጠይቃታለች። ሀናም የተፈጠረውን ነገር አንድ በአንድ አስረድታታለች። ሰላም ልታምን አልቻለችም። እንዲሁም ገንዘብ እናትሽ እንድትረዳኝ ወደጊያን ነበር ግን በጣም ሊመጣጠን አልቻለም ብላለች። በዛ ላይ ደግሞ ያ ሁሉ መድኃኒት ነው አባት የተጠቀሙ አይመስለኝም። የሆነ የተሳሳተ ነገር አለ። እኔን አታውቂኝም ወይ እያለቻት ነው ልክ ነው ዶክተሩማ እያጭበረበረ በረበረ ነው ይሄ በገንዘብ የተሸጠና የተገዛ ይመስላል እርግጠኛ ነኝ ከነ እርግብ ጋር ተባብሮ እየሰራ መሆን አለበት ለገንዘብ ሲል እኔ ያልገዛውን ያልገዛውን መድሀኒት ነው በቃ በስሜ ተደርጎ የተገዛ እያለች ሀናም በጣም ሞዝግብ ብላለች በቃ ሲጀመረን የለ ችግር ነው የተፈጠርኩት እያለች በጣም እያዘነች ትገኛለች ሰላምን በቃ አታስቢ ችግር የለውም ለአያቴ ነግሬያት ጉዳዩን እሷ እንድትፈተው ታረጋለች ወይም አደርጋለሁ እያለች ነው በሌላ በኩል የሰላም አያት እና እናቷ ወደ ሳሎን መጥተው ነበረ። አያቷ፣ በነገራችን ላይ በጣም ደስ ትላለች፣ ፈታ ያለች ነጻነት ያላት ናት። ቲቪ እያየች ነው። ልጇ መጣችና ምን እያየች ነው ትላታለች። ደግሞ ምን የሚታይ ነገር አላቸውና ብላ ነበር የመለሰችላት። ታዲያ ምን የምታየው ነገር ሳታውቂ ነው እንዴ ቲቪ የሚከፍችው? እያለችው ነበረ። ብዙ አጋጣሚ የሰላም እናት እንግዲህ ዝምብላ ብላ የሆነው መንጨርጨር ነው ስራዋ እናቷም እንግዲህ እኔ የምልሽ ሜላት ምን ሟች ነው እንደዚህ ሰላም ያራቃችሁ? በማለት እንጠይቃታለች። እውነት ነው ሰላም ማርቋታል። በተለይ ደግሞ ሜላት ምናሴም በግሉ ሀናን ለመጠየቅ እየሞከረ ነው። ምንድን ነው የተፈጠረው ከእናቴ ጋር ብሎ ጠይቋታል። ዋክቶኛ አሁንስ እንደ ነገሮቹ ከአቅሜ ሆልን በላይ ሆኑብኝ እያለችም ነበር። በቃ ሀና እያቀሰች ነው ሀና የምታለቅሰው እንግዲህ እትዬን አስቀይም ኳት እያለች ነው። እና ጠርጥራለች ዶክተሩ እንደሆነ ይህን ችግር የፈጠረባት። በሌላ በኩል ሰላም እንግዲህ ወደ አሴር ሄዳ ጉዳዩን ለማጣራት ሞክራለች። አሴርም እናቷን አላስፈላጊ ቃላቶች ሲናገረን ነበር፣ አህያ ምናምን እያላትም ነበረ። እንዴ እናቴንም አህያ እንድትላት አልፈቅድም ብለዋለች። ያንተን እናት አሁን እንደዚህ ብላ ደስ ይላል? እንዲህ እያለችውም ነበረ። እሱም አይባልም። ሰላምም እንግዲህ የወሰዳትን ገንዘብ አንድ ዋንድ ይመልሳታል። ዶክተሩ ከሆንማ እናት ያትለቀውም እያለች ነው። እርግብ እርግብ እንግዲህ ሀናን ጥምድ አድርጋ ይዛታለች እመቤቲቱ በማለትም እየጠራች አልነበረ። እኔም እመቤት አይደለሁም እያለችትም ነበር። ያው ቦታ ስለማወቅ የቤት ሰራተኛ ነኝ ብላ መልሳለች። ሀና ቦታሽን ማወቁም በጣም ጥሩ ነገር ነው እያለቻትም ነበር። ምናሴና አያቱም እንግዲህ አያቱ ቤት ውስጥ ቴሌቪዚዮን ለማየት ፈለጋ። ነገር ግን ምን የሚታይ ነገር የላትም። ድብር ብር ብሏታል። ለምን ወጣ እንልም እያለ እያወራት ነበረ። ሀናም በጣም ከፍት ብሏት እንግዲህ ወደ ሐኪም ቤት ሄዳ ከአሴር ጋር እያወራች ነው። አይዞሽ እያለም ያዝናናታል። ሀና አሴርን በጣም እያመሰገነችው ነው። ግን ደግሞ ለምንድን ሁሌም ከጎን ያለው እያለች እየጠየቀችው ነው። እንግዲህ አሴር ግን ሀና ነው የሚወደው ወይስ ደግሞ ሰላምን ነው የሚለው ያጠራጠራል። ሰላም ደግሞ አሴርን ወደድኩት እንዳትል እንጂ በዚህ መካከል ደግሞ እንግዲህ ሁለት ትክክለኛ ህጣማቾች መጣላታቸው ነው ማለት ነው። በአንዱ እንደተነሳ ግን ደግሞ በጊዜ መለየት አለባችሁ ላለው ሀና የምናሴ ናች። እኔ ሳስበው እንደዛ ነው የጠረጠርኩት። ሰላምም ደግሞ የምትወደ ይመስላል። ሀና እንደውም የመጣ የምጣ እውነት እስከሚወጣ ድረስ ማታገላለሁ እያለች ነው። አባቷንም ገብታ ይተዋለች። እንግዲህ ሰላም መታለች እያለ እያወራት ነው። ሀናም እንዴት መጣይ የሰላም ከሐኪም ቤት አባቴ ልጠይቅ ብትመጣና ብትነግረኝ ቆላ ግዛት ችል ነበር እያለች ነበር። ምናሴም ወይም ማለት አሴር ደግሞ ለቀነሽሷ አንዳን ነገሮች አውቃለች ብሎም ነው ነገሩን ያወራት። እናትና ልጅም እንግዲህ አብረው ለመተኛ ተሸርን ጉድ እያሉ ነው። ሜላትና እናቷ ለመሆኑ ልጅ የት ነው ብላ ታይቃታለች። እኔ ያላቅ ከሄደ በኋላ እየደወለልኝ አይደለም ብለዋለች ብላታለች። ማለት የሚገርም ነው እንግዲህ ባሏ የት እንዳለ ራሱ ማታውቅ ነች። እንግዲህ ሜላትን ስለ ባሏ ግድም አይሰጣት ዝም ብላ ግን ከሀና ጋር መጨቃጨቅ መነታረክ የሚመቻ ሰው እሷም እንግዲህ በፈለገው ጊዜ ይመጣ የሚል ሀሳብ ነው የሰጠቻት። እናቷም እንደዚህ ማ እንድትናገሪ አልፈቅድም ያው እንግዲህ የሰማንያ ባለሽ ነው እኮ እያለች እየመከረቻ ነው። የጥሩ ምክር ነው። የሰማንያ ባላውን እንደዚህ እንደፈለገው ይውጣ ይግባ ይባላል እንዴ? እኔ ሳስብ ሜላት እንደው ለባሏ ክብር ያላትም አይመስለኝም፣ የምትወደውም አይመስልም። በባለፈው እራሱ ካስታወሳችሁ መጥቶ ሳለ እንዴት መጣሳን ንግሬ የሚል ጥያቄ ነበር የጠየቀችው። እናቷም የዛሬ ና ያርገውና መስፍን በጣም ጥሩ ሰው ነው። ስለዚህ የተጣላችሁ ከሆነም ችግራችሁን ፍቱ እያለች ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ